ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዚያ ሁለት 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሞያንማር በታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናግረዋል። መምህራን እየተራቡ የትምህርትን ጥራት ማረጋገጥ አይቻልም ሲሉ መምህራን ገልጸዋል። በቀጠለው ዘመቻ አንድነት የአማራ ፋኖ አንድነት በጎንደር ከተሞችን እየተቆጣጠረ መሆኑን አሳውቀዋል። አቶ ጌታቸው ረዳ ከትግራይ ፖለቲካ ውስጥ ፈጽሞ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 በሙያንማር በታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናገሩ። በሙያንማር የሳይበር ወንጀል ካምፖች በግዳጅ ሲሰሩ የቆዩና አሁን ላይ ከካምፖቹ ወጥተው በታጣቂዎች ቁጥጥር ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናግረዋል። ታይላንድ ስራ አለ በሚል ተታለው ከሀገራቸው እንደወጡ የሚገልጹት እነዚህ ሴቶች ወደ ሙያንማር ተወስደው በሳይበር የወንጀል ካምፖች ውስጥ በግዳጅ ሲሰሩ መቆየታቸውን ይገልጻሉ። ሴቶቹ አይዋይዲ ከሚገኙ የወንጀል ካምፖች የወጡ ናቸው። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ በታጣቂዎች ስር የሚገኙ ሁለት ሴቶች ከወንጀል ካምፖቹ በሚኒያማር እና በታይላንድ መንግስት ወታደሮች አማካኝነት ከወጡ በኋላም ደህንነት እንደማይሰማቸው ተናግረዋል። በቦርደር ጋርድ ፎርስ ስር 430 ዴሞክራቲክ ካረን ቤኔቮለንት አርሚ ስር ደግሞ 430 ኢትዮጵያውያን እንደሚገኙ ምንጮቹ ጠቅሰዋል። ሆኖም የወንጀል ሰለባዎቹ በበርካታ የተለያዩ ካምፖች ስለሚገኙ ምን ያህል ሴቶች ወደ ታይላንድ ለመግባት እየተጠባበቁ እንዳሉ የሚያሳይ የተደራጀ መረጃ የለም። በቦርደር ጋርድ ፎርስ ታጣቂዎች ስር እንደሚገኙ የገለጹ ቢቢሲ ያነጋገራቸው ሴቶች እነርሱ በሚገኙበት ሕንፃ ከሚገኙ በርካታ ኢትዮጵያውያን መካከል ሰባቱ ሴቶች መሆናቸውን ጠቅሰዋል። ኢትዮጵያውያኑ ወደ ሀገራቸው የሚመለሱበትን ቀን መጠባበቅ ከጀመሩም ከአንድ ወር በላይ እንደሆናቸው ተናግረዋል። በሳይበር ወንጀል ካምፖች ውስጥ ሳሉ የተለያዩ አካላዊ ቅጣቶችን ሲያስተናግዱ እንደነበር የሚያስታውሱት የወንጀል ሰለባዎቹ ከዚህ የስነ ልቦና ቁስል ሳንድን ከወንጀል ካምፑ ከወጣም በኋላ ለወሲባዊ ትንኮሳ እየተዳረግን ነው ይላሉ። በዚህ ምክንያት ራሳቸውን ለመጠበቅ ሲሉ አንድ ላይ ተሰባስበው ማደር መጀመራቸውን ይገልጻሉ። ምህራን እየተራቡ የትምህርትን ጥራት ማረጋገጥ አይቻልም ሲሉ መምህራን ገለጹ። ትውልድ ፊደል ቆጥሮ ከህልሙ እንዲደርስ መንገድ ጠራቂው፣ አቅጣጫ ጠቋሚው መምህር ለሙያው የሚከፈለው ክፍያ ዝቅተኛ በመሆኑ ለማስተማር ፍላጎት እንዲያጣ ምክንያት እንደሆነ ጥናት አሳይቷል። በደባርቅ ዩኒቨርሲቲ መምህር የሆኑት አቶ ፈለቀ ወርቁ የዩኒቨርሲቲ መምህራን ሀገር እንድትቀጥል የማድረግ ኃላፊነት እንዳለባቸው ተናግረው ይህን ማድረግ የሚችሉት ግን ሳይርባቸው ማስተማር ሲችሉ ነው ብለዋል። ዩኒቨርሲቲ መምህራን እየተራቡ ሀገርን አያስቡም ያሉት መምህራን አሁን ለመምህራን እየተከፈለ ያለው ክፍያ ከአንድ የባንክ ቤት የጥበቃ ሰራተኛ ያነሰ ነው ሲሉ ነግረውናል። በዚህ ምክንያት መምህሩ ሙያውን ለቆ ወደ ሌላ ስራ እየገባ ነው ያሉት አቶ ፈለቀ ወርቆ መምህሩ ኑሮ አይደለም እየኖረ ያለው ከኑሮ በታች ነው ብለዋል። የመምህሩ ኑሮ በቃል የሚገለጽ አይደለም። ከሚያስተምረው የሚማረው ተማሪ ተሻለ ለብሶ እየገባ ተሻለ ኑሮ እየኖረ በሁሉ ነገር ዝቅ ያለ መምህር እንዴት ተማሪ ፊት ቆሞ ነው ማስተማር የሚችለው ሲሉ ጠይቀዋል። መምህሩ ዛሬ የተቀደደ ሱሪ ነው ለብሶ የሚሄደው፣ አልሲ መቀየሪያም አጥቷል ሲሉ መምህ ተናግረዋል። ባለፈው ሳምንት የትምህርት ሚኒስቴር የ12ተኛ ክፍል ብሔራዊ ፈተና ውጤት ማሽቆልቆልን ምክንያት ለማወቅ ያስጠናው ጥናት መምህራን የሚከፈላቸው ክፍያ ዝቅተኛ መሆኑ የማስተማር ፍላጎታቸው ላይ ተጽዕኖ ማሳደሩን የጠቆመ ነበር። ጥናቱ ለውይይት በህዝብ እንደራሴዎች ምክር ቤት በቀረበበት ወቅትም በውይይቱ የተሳተፉ የትምህርት ተቋማት የስራ ኃላፊዎች መምህራንና የምክር ቤት አባላት የትምህርት ጥራትን ለማረጋገጥ የመምህሩ ኑሮ ማሻሻል ተገቢ እንደሆነ አስረድተዋል። ይሁንና የመምህራን የደሞዝ ጥያቄ ጠቅላይ ሚኒስትሩ ድረስ ቢደርስም ለአመታት እልባት ሳያገኝ የቀጠለ ጉዳይ ሆኗል። በቀጠለው ዘመቻ አንድነት የአማራ ፋኖ አንድነት በጎንደር ከተሞችን እየተቆጣጠረ መሆኑን አሳወቀ። አሶስተኛ ቀን በያዘው ዘመቻ አንድነት በጎንደር ግንባር ለተከታታይ አራት ቀናት አድጊያ ሲደረግባቸው የነበሩ የቋራ አካባቢዎች የአገዛዙን ኃይል በመደምሰስ ከተሞችን መልሶ መቆጣጠር ተችሏል። ከፓዊና ሱዳን ጠረፋማ ቀጠናዎች በመነቃነቅ የቋራ ቁልፍ የፋኖ ይዞታዎችን ለመውረድ ከፍተኛ ቁጥር የነበረው የብርሃኑ ጁላ ጦር ለተከታታይ አራት ቀናት አባይ ዳር፣ ሰላም፣ አርጊና አዲስ ዓለም የአማራ ፋኖ አንድነት በጎንደር ሰራዊት ሰራዊት ባደረሰበትም ክፉኛ የተጎዳው ጦር ከ9 በላይ ንጹሃንን ረሽኗል። የአገዛዙ ጦር ከ45 በላይ የአርሶ አደር የቁም እንስሳትን አርዶ በልቷል፣ ዘርፏል። በተመሳሳይ ቤቶችን አቃጥሏል። ከ4 በላይ ሞተር ሳይክሎችን አቃጥሏል። በንብረት ላይ ተጨማሪ ውድመቶችን አስከትሎ ነበር ይላል የአማራ ፋኖ አንድነት በጎንደር በሰጠው መረጃ። ሆኖም ዛሬ በዘመቻ አንድነት 23ኛ ቀን ቀዝቀዝ በተባለ ቦታ ስቦ በመምታት ወታደራዊ ስትራቴጂ የብልጽግና ጦር ክፉኛ ተመቷል። በሰፊውና ጠረፋማ በረሃ እየተደረገ የሚገኘው አውደ ውጊያ የብልጽግና ጦር በማጽዳት አባይ ዱር፣ ሰላም አርጊና አዲስ አለም የተባሉ መለስተኛ ከተሞችን የአማራ ፋኖ አንድነት በጎንደር የመይሳው ካሳኮር የአድዋ ክፍለ ጦር ነብሮ ብርጌድና አጣናዋሴ ክፍለ ጦር ቀጠናውን ተቆጣጥረዋል። ሌላ መረጃ የአማራ ፋኖ አንድነት በጎንደር ጉና ክፍለ ጦርን ለማፍረስ በአፋህድ ውስጥ የሚገኙ ራሳቸውን የጎንደር ጠቅላይ ግዛት እዝነን የሚሉ ጀኔራል ነጋተ ገኝ ክፍለ ጦር፣ ገብርዬ ክፍለ ጦር እና አጋሮቹ በታሪካዊቷ ጉና ክፍለ ጦር ላይ የሚያደርጉት እንቅስቃሴ ታላቁን የአማራ ህዝብ የትግል አላማና ጥያቄዎች የማይመጥን ተግባር መሆኑን አውግዘናል ሲል ክፍለ ጦሩ በመግለጫው አሳውቋል። ገብርዬ ክፍለ ጦርና አጋሮቹ ጉና ክፍለ ጦር በሚንቀሳቀስበት ቀጠና ላይ ጥናፋ ቀበሌ በመግባት ገበሬዎችን መደብደብና ጥሬ ቆርጥሞ የገዛውን መሳሪያ በመውሰድ የጉና ክፍለ ጦር አባላት ለግዳጅ ሲወጡ አፈና መፈጸምና የመሳሰሉትን አጸያፊ ተግባር እየፈጸሙ ነው ይላል የክፍለ ጦሩ መግለጫ። በተመሳሳይ ጀኔራል ነጋተገኝ ክፍለ ጦር አለምበር ከተማ በመግባት የህዝብ አገልግሎት ሰጪ ተቋማት ላይ ዘረፋ በመፈጸም የአፋ ህድ ኃይሎች ታላቁን የአማራ ህዝብ የማይመጠን ተግባር እየፈጸሙ እንዳሉ ማሳያ ነው። በመሆኑም የጉና ክፍለ ጦር ቀጠና ገብተው በመውረር የህዝባችንን ሰላምና ደህንነት እየነሱ ያሉ አካላት ከቀጠናው እንዲወጡ ያስታወቀው ኮሩ የጀመርነውን ትግል ከዳር ለማድረስ ማንኛውንም ችግር ፈጣሪ አካላት ላይ የጉና ክፍለ ጦር የአማራን ህዝብ ህልውናውን ለመጠበቅ ሲባል የማያዳግም እርምጃ ይወስዳል ብለዋል። በሌላ በኩል የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ አዲስ ፋኖችን አስመርቋል። ዛሬም ያዚያ 2 2017 ዓ.ም ተምረት በሸበል በረንታ ወረዳ የሚንቀሳቀሰው ሽፈራው ገርባው ብርጌድ ግዙፍ የሚባል የፋኖ ጦር አስመርቋል። ብርጌዱ ለበርካታ ወራት ብቁ ወታደራዊና ፖለቲካዊ ስልጠና በብቁ የዘርፉ ባለሙያዎች ሲወስዱ ከቆዩ በኋላ ጥሪ የተደረገላቸው፣ በርካታ በየደረጃው የሚገኙ የድርጅቱ አመራሮች እንዲሁም ጥሪ የተደረገላቸው ልዩ ልዩ እንግዶች በተገኙበት አስመርቋል። በተመሳሳይ በርካታ ንጹሃን ወገኖችን የፋኖ ደጋፊ ናቸው በሚል ሲገድልና በጅምላ ሲያስር ነበር የተባለው የደህንነት አመራር ተገድሏል። በምስራቅ ጎጃም ስናን ረቡ ገበያ ላይ የመረጃና ደህንነት ኃላፊ ሆነው አቶ ሸጋው ይዘንጋው መገደሉን የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ለሮሃ አሳውቋል። አቶ ጌታቸው ረዳ ከትግራይ ፖለቲካ ውስጥ ፈጽሞ እንደማይወጡ ተናገሩ። የቀድሞ የህወሓት ምክትል ሊቀመንበር እና የትግራይ ክልል ፕሬዚዳንት አቶ ጌታቸው ረዳ ስልጣን ዘመናቸው ስላሳለፉት ጉዳይ፣ ስለ ሌፍተናንት ጀኔራል ታደሰ ወረደ እና ስለ ቀጣይ እጣፈንታቸው ከቢቢሲ ፎከስ ኦን አፍሪካ ጋር ቆይታ አድርገዋል። ስልጣን ዘመናቸው ሌላ ጦርነት እንዳያገረሽ ማድረጋቸውን እንደ ስኬት አንስተዋል። ስለ ታደሰ ወረደ ሲናገሩም በዚህ ጉዳይ ላይ መናገር የምፈልገው ትንሽ ነው የማውቀው ነገር የኔ ምክትል ፕሬዚዳንት እንደነበር እና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 ጋጥመዋል ብዬ የማስበው አንዱ ተግዳሮት አሁንም ስልጣኑን ጠቅልሎ ለመያዝ ከሚፈልገው የህወሓት አንጃ የሚመጣው ከቁጥጥር ውጭ የሆነ የስልጣን ጥማት ነው። ይህንን የመጋፈጥ አቅሙና ክህሎቱ ይኖረዋል ወይ የሚለው ጉዳይ የሚታይ ይሆናል ሲሉ ተናግረዋል። የእርሶ ወደፊት ምን ይመስላል? ቀጣዩ ምንድን ነው? ፖለቲካ ተሳትፎው ይቀጥላሉ? የሚል ጥያቄ ከቢቢሲ የቀረበላቸው ቶ ጌታቸው ረዳ አዎ አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመርን ብዙ መሰራት ያለባቸው ጉዳዮች አሉ እንዲሁ ተነስቼ እንቅስቃሴ ሊሆን መተው አልችልም። የትኛውን ቦታ ቢሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ። እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ሲሉ ከትግራይ ፖለቲካ እንደማይወጡ ተናግረዋል። አቶ ጌታቸው አክለውም በእኔ አስተዳደር ውስጥ የነበሩ ሰዎች የተወሰኑት በህጋዊ የተወሰኑት ደግሞ በህገወጥ መንገድ ከኤርትራ ጋር ለመገናኘት ሲሞክሩ ነበር ሲሉ ተናግረዋል። ስለታደሰ ሲናገሩ የኔ ምክትል ነበር። እናም ለጸጥታ ጉዳዮች ኃላፊነት ነበረበት። በብዙ ጉዳዮች ላይ ኃላፊነት ነበረበት። እኔ እስከሚገባኝ ድረስ የእሱ የስራ ዝርዝር በውድቀት የተሞላ ነው። የእርሱ ውድቀቶች ግን የኔም ውድቀቶች ናቸው ይላሉ። የትግራይ ፖለቲካ በጣም አስቸጋሪ ነው። ራሱን በራሱ የሚመራ አካል አድርጎ የሚቆጥር የሚመስል የተደራጀ ሰራዊት ያለበት ብቸኛ ክልል የኛ ነው ሲሉ ያክላሉ። የሱዳን ወታደራዊ መሪ የሆኑት ጀኔራል አብዱል ፈታህ አልቡርሃን ዛሬ አስመራ ገብተዋል። የሱዳን ጦር መሪ አብዱል ፈታህ አልቡርሃን በዛሬው ዕለት ወደ ኤርትራ አቅንተው ከኢሳያስ አፈወርቂ ጋር ተገናኝተዋል። አልቡርሃን በአስመራ ዓለም አቀፍ አየር ማረፊያ ጠዋት በደረሱበት ወቅት በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደማቅ አቀባበል ተደርጎላቸዋል። ሁለቱ መሪዎች በጋራ ፍላጎታቸው ላይ በአተኮሩ ጉዳዮች ላይ እንደተወያዩ የሱዳን ሉዓላዊ ምክር ቤት ባወጣው መግለጫው አስታውቋል። አልቡርሃን የሚመሩት ጦር በቅርብ ጊዜ ውስጥ ከፍተኛ ድል እያገኘ ሲሆን መዲ ሲናዋን ካርቱምንም አምዳንድ አጋሎ ፈጥኖ ደራሽ ኃይል ተረክበዋል። ይህ የአልቡርሃን ጦር ድል ሲነሳ ደግሞ የኤርትራው ኢሳያስ አፈወርቂ ጦርና የህወሀት ታጣቂዎች ተሳትፎ እንዳለበት ይነገራል። በሌላ በኩል ደግሞ ሽንፈት እያስተናገደ ያለው የአምዳንድ አጋሎ ፈጥኖ ደራሽ ጦር በአብይ አህመድና በተባበሩት አረብ ኤምሬቶች እንደሚደገፍ ይታወቃል። ይህ የዛሬው የአብዱልፈታህ የአልቡርሃን የአስመራ ጉዞ ከድል በኋላ መሆኑ በቀጣይ ጥምረታቸው ላይ ያነጣጠረ ነው ተብሏል። ይህ የአልቡርሃንና የኢሳያስ ግንኙነትም ከብልጽግና ከሶማሊያ ቀጥሎ በቀጠና